እነዚህ ሁሉ ሴቶች የታሰሩት ምን አድርገው ነው? ስትሉ ለነበራችሁ አንዳንዶች መታሰር ያን ያህል እንደምትጠብቁት በጣም የታቀደበት ትላልቅ የሚባልን ወንጀልን ብቻ መስራትን አይጠይቅም የሚለውን እንድናስታውሰው ያህል ነው። ያሬድ ነጉ በማረሚያ ቤት ተገኝቶ በዓልን ከሴት ታራሚዎች ጋር አክብሮ ነበረ። ያኔ የብዙዎችን ጥያቄ ስመለከት ይህ ሁሉ ሴት ምን አድርጎ ነው የሚል ነው። እኔ ማረሚያ ቤት ለስራ ተገኝቼ ከማየቴ በፊት ብዙ ጥያቄ ይፈጥርብኝ ነበረ። ትላልቅ የታሰበባቸው ወንጀሎች ብቻ እዛ የሚያደርሱ ይመስለኝ ነበር፣ ነገር ግን አይደለም በጣም ጥቃቅን የምንላቸው ለምሳሌ፣ መንገድ ላይ ሰዎች ሲጣሉ እናያለን። አንዱ አንዱን ቢገፈትረው ከመታው ይልቅ የወደቀበት ሹል ነገር ወይም ድንጋይ ሌላኛውን ሰው ለሞት ለጉዳት ሊያደርሰው ይችላል። እንግዲህ ተማች ማረሚያ ቢገባትሉም፣ ከዛ በተጨማሪ አሁን እንግዲህ የትራፊክ አደጋውም አለ። ሰው መግጨት፣ ሌላ ሌላ ሌሎች በተገኙበት ወንጀል ውስጥ ተሳታፊ ሆኖ መገኘት አለማወቅ ብቻ ስለማያድን ማለት ነው። ማረሚያ ቤት የተገኘው ጊዜ ለምሳሌ። በጣም የሚያሳዝኑ ሴቶችን ተመልክቻለሁ። የመጫቶች ክፍል አለ። ሴቶች እዛ ገብተው የሚወልዱበት እንግዲህ የተፈረደባቸው ከሆኑ ከነ እርግዝናቸው ይገባሉ፣ እዛ ይወልዳሉ። ልጆቻቸውን የሚጠብቅላቸው ከሌለ ደግሞ ልጆቻቸውን ይዘው ይሄዳሉ እና ለምሳሌ አንዷ ከሰራተኛ ጋር ከቤት ሰራተኛ ጋር በነበራት ጠብ ድብድብ ውስጥ ገብታ እንደ አጋጣሚ ዓይን ጠፋባት። ስለዚህ ህፃን ልጇን የአንድ ዓመት እንደ ይህ ከምናምን ይዛ ማረሚያ ቤት ተገኘች ለዓመታት እንግዲህ ፍርዷን ትቀበላለች ማለት ነው። ሌላኛዋ ደግሞ በጣም የምታሳዝን እናት ናት። እርጉዞናን የገባችው ባለቤቷ ከሌላ ሰው ጋር ይጣላል ባለቤቷን ትልቅ ጉዳት ሊያደርስበት ሲመጣ እሱን ለመከላከል ስትል ድንጋይ አንስታ ስትወራወር አይኑን እንደመታችውና በዚህ ምክንያት ማረሚያ ቤት እንደገባች ነው የነገረችኝ። ስለዚህ አራስነቷን ሌላ ሌላውን ልጅም ማሳደጉን ሁሉ ማረሚያ ቤት ውስጥ እንድታሳልፍ ሆናለች ማለት ነው። ስለዚህ እንደምናስበው አይደለም። ጥቃቅን የምንላቸው ነገሮች ትኩረት ማንሰጣቸው፣ በጊዜያዊ ስሜት በግለፍተኝነትም የምናደርጋቸው ነገሮች ሁሉ የሕይወታችንን መጨረሻ አብዛኛውን እድሜያችንን በማረሚያ ቤት እንድናሳልፍ ሊያደርገን ይችላል እና ይህን ይህን ሁሉ የሰሩ በጣም የምታስቡትን አይነት የታሰበባቸውን ሳይሆኑ ሳያስቡት ሁሉ እንደዚህ አይነት ድርጊቶችን የፈጸሙም ናቸው ማረሚያ ቤት የሚገኙ እና ለታራሚዎችም አንዳንድ ርኅራኄ ሊኖረን ይገባል ማለት ነው። በነገራችን ላይ ታራሚዎችን በተለያየ መንገድ ማገዝ ይቻላል ከማረሚያ ቤቶች ጋር በመነጋገር ለምሳሌ በአንድ ወቅት እኔ በሄድኩ ጊዜ በጣም በተለይ የመጫቶች ቤት ልቤ ነክቶኝ ስለነበረ ብዙ ችግር ስላለባቸው አልባሳትን፣ የምግብ እንዲሁ ግብዓቶችን፣ የንጽህና መጠበቂያዎችን ለልጆቻቸው የሚሆኑ ነገሮችን በተለይ አሰባስ ቤዥ ሄጄ ነበረ። ያንን እንዳደርግ ያገዙኝ ፍጹም የማላቃቸው ቴሌግራም ላይ ሁሉ እንዲሁ ሀሳቤን አቅርቤ የደገፉኝ ሁሉ ናቸው እና እነማንን በምን መንገድ እንርዳ ለምትሉ ይሄኛውን ቦታ ስላለ እሱን ለመጠቆም ነው። በዋናነት ግን አንዳንዴ አለመጠንቀቅ፣ ግልፍተኝነት፣ ጥቃቅን የሚመስሉ ወንጀሎች እጅግ ካላሰብነው ቦታ ላይ ሊያደርሱን ስለሚችሉ እንደው ምን አድርገው ታሰሩ ከሚባሉት መካከል እኛም እንዳንሆን ብንጠነቀቅ ለማለት ያህል ነው።